እኔም እንደነሱ ሆኜ አውርቻለሁ ማለት፣ ከአዲስ አበባ ተነስተ እና ችግር የለውም። እኔ እሺ፣ የአምላካችን እግዚአብሔር ስም የተባረከ ይሁን። ያው ቪዲዮውን እንዳያችሁት ነው፣ እንደ ክርስቲያን ነው እኔ ማሰብ የምፈልገው። ምክንያቱም ማንም በክርስቶስ ኢየሱስ ካልሆነ በስተቀር ነፃ መውጣት አይችልም። ገላትያ ምዕራፍ አምስት ቁጥር አንድ ላይ በነፃነት ልንኖር ክርስቶስ ኢየሱስ ነፃ ወጣን ተብሎ መጽሐፍ ቅዱስ ላይ እንደተጻፈ ምናልባት ሶፎንያስን አስመልክቶ መስጠት በፈልገው ሀሳብ ወንድማችን ሶፎንያስ በጌታ በኢየሱስ ክርስቶስ ስም እንወድሃለን። አንተን እንወድሃለን። የነበርክበትን ያለህበትን፣ ያንን የኃጢአት ምልልስ አንወደውም። አንተን ግን በኢየሱስ ስም እንወድሃለን። ለአንተ ደግሞ እንደ ወንድም፣ እንደ እግዚአብሔር ሰው ጠንካራ መልእክት አለኝ። ክርስቶስ ኢየሱስ ይወድሃል። ክርስቶስ ኢየሱስ ነፃ ሊያወጣ ይፈልጋል። ክርስቶስ ኢየሱስ ሊያድንህ ይፈልጋል። ክርስቶስ ኢየሱስ ወደ ረፍቱ ሊያመጣ ይፈልጋል። መጽሐፍ ቅዱስ ላይ ስለ አንድ ሴት ይናገራል እና ያቺ ሴት አመንዝራ ወደ ጌታ ኢየሱስ አመጧት እና ጌታ ኢየሱስን በሙሴ ሕግ ልትወገድ ይገባታል ብለው አሉት። ጌታ ኢየሱስ የሙሴን ሕግ ስለሚያቅ ሕጉን መሻር አልፈለገም። ነገር ግን አንድ ነገር ተናገረ ከእናንተ መካከል ኃጢአት የሌለበት ይውገራት የሚል መልእክትን ያስተላለፈውና ምናልባት ሶፎንያስ በዚህ የኃጢአት ምልልሱ ስለተገኘ ሁላችንም ድንጋይ እያነሳን እየወገር ነው እንዳለ ይሰማኛል። እና እኔ ግን እንደ እግዚአብሔር ሰው አንድ መልእክት አስተላልፋለሁ። ክርስቶስ ኢየሱስ ሊታደግ፣ ክርስቶስ ኢየሱስ ነፃ ሊያወጣ፣ ክርስቶስ ኢየሱስ ሊያሳርፍህ፣ ክርስቶስ ኢየሱስ ወደ እረፍቱ ሊያመጣህ እየታመነ ነው። እና ሶፎንያስ እንደ እግዚአብሔር ሰው ለአንተ መልእክት አስተላልፋለሁ በጌታ በኢየሱስ ስም ወደ ክርስቶስ ወደ እረፍቱ እንድትመጣ ፈልጋለሁ እና በጣም ብዙ ቪዲዮዎችን እያየው ነው። በጣም የተዋከቡ ቪዲዮዎች እኛ ሀገር እንዲህ ተገኘ፣ እኛ ሀገር ግብረ ስዶማዊ ተገኘ፣ እንደዚህ ሀይጠነ ምናምን እያሉ የሚወራ ነገር አለ እና ኃጢአት ነው። ምናልባት መጽሐፍ ሲናገር ሁላችንም ደካሞች ነበርን። ሁለተኛ የኤፌሶ መጽሐፍ ከአንድ ጀምሮ ሲናገር በበደልና በኃጢአታችን ሙታን በነበረን ጊዜ ከክርስቶስ ኢየሱስ ጋር ሕይወት ሰጠን ነው የሚለው። በበደልና በኃጢአታችን ሙታን ነበርን። እኛም ትላንትና በተለያየ የኃጢአት ስርዓት ውስጥ የነበርን ሰዎች ነን እና እኛ አንተን ለመውቀስ አንተን ምንድን ነው አሳልፈን ለመስጠት ለሌላ ነገር አይደለም እና እግዚአብሔር አምላክ ይወድሃል። ጌታ ኢየሱስ ይወድሃል። እግዚአብሔር አምላክ አንድ መልእክት አለው። እናንተ ሸክም የከበዳችሁ ወደ እኔ ኑ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም ወደ እግዚአብሔር ረፍት ወደ ልጁ ወደ ክርስቶስ ኢየሱስ መንግስት፣ እኔ እንድትመጣ እንድታርፍ፣ እንድትጸለል ከተያዝክበት ካለህበት፣ ከዛ አደገኛ የኃጢአት ህይወት ወደ ረፍት እንድትመጣ እንድትገላገል፣ እኔ መልእክት አስተላልፋለሁ። ወንድማችን ሶፎንያስ በጌታ በኢየሱስ ስም አንተን እንወዳሃለን፣ አንተን እንወዳሃለን። ጌታ ኢየሱስ ይወዳሃል። ጌታ ኢየሱስ የመጣው ለአጽያተኞች ነው። ጌታ ኢየሱስ የመጣው ለአመንዝሮች ነው። ጌታ ኢየሱስ የመጣው ለግብረ ሰዶማውያኖች ነው። ጌታ ኢየሱስ ግብረ ሰዶማውያኖችን አይጸየፍም፣ ሰዎችን ይወዳቸዋል። አጽያቱን ነው የሚጸየፈው። ጌታ ኢየሱስ አመንዝሯን ሴት አጽያቷን ነው የተጸየፈው፣ እሷን እኮ ወዷታል። ፈወሳት፣ አዳናት፣ ነፃ አወጣት። እና ጌታ ኢየሱስ እጅግ አጥብቆ ይወዳል። እናንተ ሸክም የከበዳችሁ ብሎ ነው ኢየሱስ የመጣው ሲመጣ እናንተ ሸክም የከበዳችሁ። ስለዚህ ጌታ ኢየሱስ ሊያሳርፍ የታመነ ነው። ረፍት ሊሰጥ የታመነ ነው። ወደ ቤቱ ሊያመጣህ የታመነ ነው። እና በጌታ በኢየሱስ ክርስቶስ ስም እኔ እንደ ወንጌል አማኝ እንደ እግዚአብሔር ሰው ዳግም እንደተወለደ ሰው ትላንት በብዙ የኃጢአት ልምምድ ውስጥ እንደነበረ ዛሬ ደግሞ በክርስቶስ ረፍት እንዳገኘ ሰው ወደዚህ ረፍት እንድትመጣ በጌታ በኢየሱስ ስም የእግዚአብሔርን ጥሪ፣ የእግዚአብሔርን ሀሳብ፣ የወንጌልን መልእክት ለወንድሜ ለጋዜጠኛ ሶፎንያስ አስተላልፋለሁ። ጌታ ኢየሱስ ይወድሃል። አንድ ሚስጥር እነግርሃለሁ። ክርስቶስ ኢየሱስ ያሳርፈሃል። ሌላ የሚያሳርፍ የለም። ሁሉም ሊገሉ ነው የሚፈልጉት፣ ሊያጠፉ ነው የሚፈልጉት። ሰዎች ብርቱ ስትሆን ይወደዋል፣ ደካማ ስትሆን ይጠሏል። ሰዎች ምትችል ከሆነ ይቀበሏል፣ ማትችል ከሆነ ያጥላልኋል። ሰዎች ወድቀ ከተገኘ ይረግጠዋል። ጌታ ኢየሱስ ክርስቶስ ግን እንደዚህ ብሎ ነው የተናገረው፣ እናንተ ሸክም የከበዳችሁ፣ በኃጢአት ውስጥ ያላችሁ፣ በድካም ውስጥ ያላችሁ፣ በተለያየ የኃጢአት ምልልስ ውስጥ ያላችሁ፣ ህይወት የሰለቻችሁ፣ ህይወት የደቀማችሁ ኃጢአት ያዛላችሁ ያደከማችሁ ምንም ኃጢአት ይሁን በእግዚአብሔር ፊት ኃጢአት ሁሉ እኩል ነው። አመንዝርም ግብረ ሰዶማዊ ይሁን በእግዚአብሔር ፊት እኩል ኃጢአት ነው። ጌታ ኢየሱስ ክርስቶስ ግን ከዚህ ኃጢአት ሊያወጣ የታመነ ነው። እግዚአብሔር ባለሙሉ ባለሙሉ ወርዚ ነው። ጋድ ጋድ ወርዚ ጋድ ብቁ ነው። ሊያነጻ፣ ሊያደን፣ ሊፈውስ፣ ነፃ ሊያወጣ፣ ልጁ ሊያደርግ በክርስቶስ ኢየሱስ ከድቅድቅ ጨለማ አንደኛ ጴጥሮስ ሁለት ዘጠኝ ላይ መጽሐፍ ቅዱስ እንደዚህ ብሎ ይናገራል ከድግድግ ጨለማ ወደሚደነቅ ብርሃን ያመጣን የእሱን በጎነት እንድንናገር የተመረጠን ትውልድ ቅዱስ ህዝብ ለርስቱ የተለየ ወገን የንጉሥ ካህን ክብር ለኢየሱስ ይሁን እና እግዚአብሔር ሊፈውስ እግዚአብሔር ሊያደነ እግዚአብሔር ወደ ረፍቱ ሊያመጣ የታመነ ነውና ጌታ ኢየሱስ ጌታ ኢየሱስ ይወድሃል ጌታ ኢየሱስ ይወድሃል ጌታ ኢየሱስ ይወድሃል ሶፎንያስ ጌታ ኢየሱስ ይወድሃል ሚዲያ ላይ ያለውን ጋጋታ ግርታ እያየው ነው። ጌታ ኢየሱስ ቢመጣ አንዳችንም በክርስቶስ ኢየሱስ ፊት በብቃት አንቆምም። የታመነው ኢየሱስ ግን እንደዚህ ብሎ ይልሃል፣ ወድሃለው ይልሃል፣ ሊያሳርፍ ይፈልጋል፣ ወደ ረፍቱ ሊያመጣ ይፈልጋል። ሰይጣን ደግሞ አቅበዝ ብዙ ስም ጠፋ፣ እንዲህ ተባለ ብሎ ራስን እንድትገልን የሚያደርግ እና ኢየሱስ ይወድሃል። ወደ ክርስቶስ ኢየሱስና ጌታ ኢየሱስ ያሳርፈሃል። እግዚአብሔር ስም ይባላል።